የዘንድሮ ኢዳል ፍጥር በዓል በአዲስ አበባ ስቴዲየም በድምቀት ተከብሯል። በርካታ የእምነቱ ተከታዮች የተገኙበት በዓሉ በአማኙ ዘንድ የተለየ ስሜትን እየፈጠረ ነው። በጣም ደስ የሚል ነው በጣም ከሚባለው በላይ ምክንያቱም የሙስሊም ሕዝብ እዚህ ተሰብስቦ ስታዩ እሱ ራሱ ሌላ ደስታ ነው። ና እና ከጓደኛዬ የጋን የመጣው አልሐምዱሊላህ ደስ የሚል ነው። የዘንድሮ ረመዳን ደግሞ ኢደል ፍጥር በጣም በጣም ሰላም በሆነ መንገድ እስካሁን ድረስ በጣም ሰላም ሆነ መንገድ ነው እና አልሐምዱሊላህ ኢላሂ በጣም ደስ ብሎኛል። በህብረት እንደዚህ ሲናከበር እና አባቶቼ ጋር ልጆቼ ጋር ሲያከብር ከምንም በላይ ደስ ብሎኛል። ሲሰገር በጣም ደስ ሲለኝ የረመዳን ጾምን ህዝበ ሙስሊሙ በጾም በጸሎትና በሰላት ከማሳለፍ ባለፈ በዙሪያው ያሉ ገቢ ያጠራቸውን ወዳጆቹንና ጎረቤቶቹን የዳሰሰበት ነው። ቅዱስ ወር አልቆ ኢዳል ፈጥር በዓል ሲከበር ደግሞ ሁሉም ባለው ነገር ተደስቶ የሚያሳልፍበት ለሌላው የሚያካፍልበት ነው። ሙስሊሙ ከክርስቲያን ወገኑ ጋር የሚያከብርበትም ጭምር። አንድም ለየት የሚያደርገ ኢደል ፍጥር ግዴታ ስለሆነ ፍጥር ያወጣዋል ሰው። ምክንያቱም ረመዳን ላይ በንግግር ሊሆን ይችላል፣ በተግባር በአካል ሊሆን ይችላል። ያጠፋሻቸው በረመዳን ወይም አላህ የሚያስቆጣ ነገሮች ሊኖሩ ይችላሉ። ረመዳን ያቆስሉታል፣ ያቆስሉት መልካም ተግባርን ስለሚያቆስሉ ይሄ ኢደል ፍጥር ያውም ዘካተል ፍጥር ስታወጪ ይሄኛው ይታበሳል ወይም ደግሞ አላህ ያጠራልን ረመዳናችን ማህተም መምቻ ነው። ሁላችንም ሰብሰብ ብለን ያጣውን እየረዳን የሌለው ደግሞ እየሰጠን ነው ምንና ከብሮ ዛሬ በዛሬ ቀን ታዲያ ይህ መተጋገዝ በሌሎች ቀናትም ተጠናክሮ መቀጠል እንዳለበት ይመከራል። መተጋገዙ፣ መጠያየቁ ጾምና በዓላትን ብቻ ተንተርሶ መሆን እንደሌለበትም ሃይማኖቱ ያስተምራል። ረመዳን ላይ ስናደርገው መተባበርን፣ አብሮነትና መተጋገዝ የሚለው እሴት አሁን ላይ ደግሞ የበለጠ ጎልቶና ጠንክሮ መጥቶ በየቦታው ያሉ መናኖች ወደ ቤታቸው ሲመለሱ እንዳቅማቸው ቤታቸው ላይ ፏ ብለው ደምቀው ከልጆቻቸው ጋራ ከቤተሰቦቻቸው ጋራ እየተደዋወልም ዛሬ ምሳ ከኛ ጋ ነው፣ ነገ ደግሞ ከኛ ጋ ነው የሚለው እሴት የበለጠ ዳብሮና ጠንክሮ እንዲሄድ እንፈልጋለን። ረመን ላይ የነበረው ድባብ እስከሚቀጥለው ረመን ደግሞ መቀጠል አለበት። ካልቀጠለ የሰውየውን ማንነት ስለሚያስገመግመውም ስለሚ አስኮን ነው።

ኢትዮጵያዊ በመሆናችን ተሳስብን ሰው ሰውን ለመርዳት ወይም ለመረዳት ሰው መሆን በራሱ በቂ ነው። ኢትዮጵያዊ መሆኑ በቂ ስለሆነ በዚህ ልክ ያለንን አንድነትና ሕብረት እሳቢያችንን አንድነቱን ማስጠብቀን ያለምንም ስጋትና ፍርሃት አድሎነት መቀጠል ይኖርብናል። የዒድ አልፈጥር በዓል አዲስ አበባን ጨምሮ በመላ ሀገሪቱ በድምቀት ተከብሮ ውሏል።